ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ ድና የተከበራችሁ የከድር ሰይድ ፈርኒቸር ቤተሰቦች እንዲሁም ተመልካቾች እንዴት ናችሁ? ዛሬም አዳዲስ ስራዎችን ይዤላችሁ መጥቻለሁ ማለት ነው። እዱ ተመልካቾቼ እዚህ ጋር እንግዲህ አሪፍ ዲዛይን አዲስ ዲዛይን ናት እንግዲህ እንደምታዩት እዱ ተመልካቾቼ፣ መዋቢያ አለች ድሬሲንግ ማለት ነው። እዚህ ጋር በምታምር ሁኔታ ተሰርታለች አሳያችኋለሁ በደንብ እየከፋፈጥኩኝ መሳቢያዎቹንም እንግዲህ ያው አሻሽለን ሰርተናል ብለናል ማለት ነው። አይታችሁ ደግሞ እናንተ ሀሳባችሁን በኮሜንት አስቀምጡልን አላችሁ እንደ ተመልካቾች። እዚህም ጋር እንደዚሁ ሜትር ከሃምሳ አልጋ ማች የሆነ ስራ አለ። እንደዚሁ ደግሞ የሌሎች ሰዎችም ትዕዛዝ አለ ማለት ነው። እዚህ ጋር ሜትር ከሃምሳ አልጋ ነው። ይሄኛው ደግሞ ሁለት ሜትር ከ አርባ የሆነ ቁም ሳጥን ነው። ይሄ ጎኑ ሁለት ሜትር ከአርባ ነው። ውድ ተመልካቾቼ ይሄ ሶስቱ እቃ ይሄ ቁም ሳጥኑ እዚህ ጋር አልጋ ያቺን መዋቢዋ ደግሞ ሶስቱ የአንድ ሰው ትዕዛዝ ነው ማለት ነው። ውድ ተመልካቾቼ እንግዲህ ማች ነው እንደምታዩት፣ ያው በጣም የሚያምር ስራ ነው ማለት ነው። እንግዲህ ሀሳባችሁን ታስቀምጡልኛላችሁ። እዚህ ጋር ደግሞ ሌላ አንድ አልጋ አለ። ውድ ተመልካቾች ዛሬ አልጋ አልጋ ነው ያደረግነው። ሶስት አልጋ አለ። እስኪ የተመቻችሁ የትኛው ነው የሚለውን በኮሚን ታስቀምጣላችሁ ማለት ነው። እዚህ ጋር የሚያምር ሜትር ከ50 አልጋ አለ ማለት ነው። በቡኒ ከለር ነው የተቀባው። ውድ ተመልካቾች፣ እንደዚሁ ደግሞ እዚህም ጋር ሌላ ሜትር ከ50 አልጋ አለ ማለት ነው። ውድ ተመልካቾች እንደምታዩት ጽድት አድርገን ነው የሰራነው። እኛ ያው ተጨንቀን ተጠብን በቻል ነው ባለን እውቀት ሞክረናል ማለት ነው። እንዴት ነው ወደዳችሁት? እንዴት አያችሁት? የሚለውን ያው ኮሜንት ላይ ታስቀምጡልናላችሁ ማለት ነው። ውድ ተመልካቾቼ ያው ወደ ስራው ከመግባቴ ከማብራራቴ በፊት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ አዲስ ከሆናችሁ ማለት ነው። እንዲሁም ሼር ለማድረግ የደረሳችሁ ሼር እያደረጋችሁ ተከታተሉኝ። ውድ ተመልካቾቼ ላይክም እንዳይረሳ። ውድ ተመልካቾች ላይክ ላይክ አድርጉልኝ። ይሄን ቪዲዮ ከተመቻችሁ ከወደዳችሁት ላይክ ማድረጋችሁን አትርሱ። አመሰግናለሁኝ። ወደ ስራው ማለት ነው ከዚህ ልጀምርላችሁ። እንግዲህ እንደምታዩት ይሄ ሜትር ከሃምሳ አልጋ ነው። ጽድት አድርገን ነው፣ በቻል ነው የሰራ ነው አጥርተናል። እንግዲህ ስታት እያየን ዝም ያልነው ነገር የለም። እናንተ ታያላችሁ አታዩም ብለን ያዘዛችሁንን ስራ ያው ዝም ብሎ ለበስ ለበስ አድርገን የምንሰራው ነገር የለም። በቻል ነው አጥርተን ነው ማለት ነው የምንሰራው። ውድ ተመልካቾች ሁሉም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን እያደረስንም ነው ማለት ነው። ሁሉም ቦታ ሁሉም የኢትዮጵያ ቦታዎች ላይ ሰርተን እያደረስን ነው። ውጭም ሆናችሁ ሀገርም ውስጥ እዘዙን ማለት ነው። ሁሉም ቦታ ወስደን እናስረክብላችኋለን። ራሳችሁ የምትረከቡን ከሆነ ለራሳችሁ እናደርስላችኋለን ማለት ነው። ሲጋር ሜትር ከሃምሳ አልጋ ነው ብያችኋለሁ። እንግዲህ አዲስ ዲዛይንና ቅልጥፍ ያለች ማለት ነው። ቀረብ እያልክ እስኪ የቀለሙን ሁኔታ ምናምን አሳያቸው። ዲዛይኗም እንግዲህ እንደምታዩት አዲስ ናት በጣም ታምራለች። ውድ ተመልካቾች እያያችሁት ነው እንግዲህ፣ ዝም ብለን በሩቁ የሆነ ቪዲዮ ራቅ ብለን አልጋ የሚመስል ነገር አሳይተን አይደለም፣ ዝም ብለን ለበስ አድርገን ቪዲዮ የምንሰራው ጥግት አድርገን በደንብ እያሳየን ነው ማለት ነው። ውድ ተመልካቾቼ በቃ አገላብጣችሁ ጥርት አድርጋችሁ እንድታዩ እና ስህተትም ካለ እዚህ ጋ ስህተት አለ ብላችሁ ሀሳብ እንድትሰጡን አድርገን ነው ማለት ነው። ቪዲዮ ግልጽ ሆኖ እንዲታያችሁ አድርገን ቪዲዮ የምንሰራው ማለት ነው። በቻል ነው በስራችን የምናፍርበት ነገር የለም። ያ ማለት ከስህተት የጸዳንም ማለት አይደለም። ውድ ተመልካቾቼ ያው ሀሳባችሁን እንድትሰጡን ጽድት አድርገን ካሜራችንን ጠጋ አድርገን እያሳየናችሁ ነው ማለት ነው። እዚህ ጋር ደግሞ ውድ ተመልካቾቼ ይሄ ኮሜዲ ነው፣ ተንቀሳቃሽ ነው። ውድ ተመልካቾች ይሄ አልጋ ማለት ነው። በዛኛውም ያለው ተንቀሳቃሽ ነው። የቻርጀር ቦታ አለ። እዚህ ጋር ማብሪያ ማጥፍ ያለው የቻርጀር ቦታ አለው። ውድ ተመልካቾቼ በዚህ በኩል በር ነው የተጠቀም ነው እንደዚህ እና አልጋው እንደምታዩት ውድ ተመልካቾች ጥርት ተደርጎ የተሰራ ነው። ጥቁር ቀለም ቀለም ትንሽ ከበድ ይላል። ብቻን አጥርተን ለመስራት ሞክረናል ማለት ነው ተመልካቾች። እንደዚህ ቡኒ ከለሮች ምናምን ወደ ጥቁር ሄዱ ትንሽ ያስቸግራሉ ማለት ነው። ጥራት ላይ በጣም መጨነቅና በጥራት መሰራት አለብን ማለት ነው፣ ከሌላው በተሻለ ሁኔታ። እዚህ ጋር እንደምታዩት ሁሉ ተመልካቾች መሳቢያ ነው ያደረግነው። ትንሽ ራቅ በልና አሳያቸው። ይሄ መሳቢያ ነው የተደረገው በዛኛው በር ነው ውድ ተመልካቾች፣ በዚህ ደግሞ ሁለት መሳቢያ አድርገናል። ይህም እንደ እንደምታዩት ማብሪያ ማጥፊያ ራሱ አለው ማለት ነው ውድ ተመልካቾች፣ ቻርጀርም ቦታ አለ። እንደገና ደግሞ ስትፈልጉ ተንቀሳቃሽ ነው ይሄ መንቀሳቀስ ይችላል ውድ ተመልካቾች። ሁለቱንም ኮሜዲ ነው ማንቀሳቀስ ትችላላችሁ። እንደገና ያለ ኮሜዲ ነው ማዘዝ ትችላላችሁ። ይሄ ይቅር አልጋውን ብቻ ነው የምፈልገው ማለት ትችላላችሁ። እንደ ፍላጎታችሁ እንሰራላችኋለን ማለት ነው። ውድ ተመልካቾች እንግዲህ ማች ሆነው ደግሞ ሶስቱ ስራ የአንድ ሰው ነው ብያችኋለሁ። በጣም የሚያምር ነው። እኔ ከለሩን ምርጫዋ ተመችቶኛል። ውድ ተመልካቾቼ ያው አንድ ወንድማችን ያዘዘን ያው ከለሩን ደግሞ ባለቤቱ ናት ማለት ነው የመረጠችው እና ምርጫቸው በጣም ተመችቶኛል። እንደምታዩት እዚህ ጋር የኮምፎርት ማስቀመጫ አለ። ውድ ተመልካቾቼ ይሄ ከላይ የኮምፎርት ማስቀመጫ ነው ማለት ነው። ተመልካቾቼ ቁመቱ ይሄ ሁለት ሜትር ከሀምሳ ነው ቁመቱ ማለት ነው። ወደ ላይ ሁለት ሜትር ከሀምሳ ነው። ይሄ ደግሞ ትንሸራታች ነው። ውድ ተመልካቾቼ የተሰራው በትንሸራታች ነው ማለት ነው። እንደምታዩት እዚህ ጋር ያው የልብስ መስቀያዎች አሉ። እንደዚህ ጠጋ አድርጋችሁ ልብሳችሁን እዚህ ጋር እንትን አለ ማለት ነው። የልብስ መስቀያ አለ። እነዚህ እነዚህ የተጣጠፉ ልብሶችን እንድታስቀምጡ ተብሎ የተሰራ ነው ማለት ነው። ተመልካቾች የደንበኛችንን ትዕዛዝ እንዴት አያችሁት? ሀሳባችሁን እስኪ በኮሜንት አስቀምጡልኝ ማለት ነው። ውድ ተመልካቾች የእናንተ ሀሳብ ይጠቅመናል። ቁምሳጥኑ ይህን ይመስላል። እዚህ ጋር መሳቢያ ያለን ቁልፍም አድርገንለታል ከላይ በዚህ ጋር ደግሞ ያው ቀለል ያለች መስታወት አለች ማለት ነው። ውድ ተመልካቾቼ እነዚህ ክፍልፋዮች የተለያዩ መጽሐፍ የሚሆን አንዳንድ የሚያማምሩ እቃዎችን መደርደር ትችላላችሁ። በዚህ ጋር አለ እንደዚህ። እዚህም እንደምታዩት እንግዲህ ጽድት አድርገን ሰርተና ማለት ነው። እስኪ ሀሳባችሁን አሁንም እንዳትረሱ። ዝም እንደማትሉም ደግሞ ተስፋ አደርጋለሁ። ኮሜንት ታደርጋላችሁ ብዬ ጠብቃለሁ ማለት ነው። ውድ ተመልካቾቼ እዚህ ጋር ደግሞ ሜትር ከ50 አልጋ አለ። ይሄም እንደ ሌሎቹ ተንቀሳቃሽ ነው ውድ ተመልካቾች፣ ኮሜዲ ነው ማለት ነው። ተንቀሳቃሽ ነው። እዚህ ጋር ማብሪያ ማጥፊያ አለ ውድ ተመልካቾች፣ የቻርጀርም ቦታ አለ ማለት ነው። እዚህ ጋር መሳቢያ አለው። ይሄ መሳቢያ ደግሞ ያው ሃይድሮሊክ ነው የተጠቀም ነው፣ በራሱ ሊስብ ነው ማለት ነው። ጠንከር ያለ መሳቢያ ነው። ይሄ እንደዚህ ስታረጉት በራሱ ይዘጋል። ውድ ተመልካቾች ይሄኛው ኖርማሉ ስላይደር ኖርማሉ ስላይደር ይሄ ተንሸራታችሁ ማለት ነው። እንደዚህ ገፍታችሁት ወደዚህ ገፍታችሁት በራሳችሁ እና እኛን የምንዘጋው ማለት ነው። ይሄኛው ግን እንደዚህ ገፋ ስታረጉት በራሱ በትቶ ይዘጋል ማለት ነው። ይሄ ሃይድሮሊክ ስላይደር ነው የተጠቀምነው ማለት ነው። ተመልካቾች ይሄንን ስራ እንዴት አያችሁት እንግዲህ እስኪ ሀሳብ አስተያየታችሁ ለዚህም አልጋ ኮሜንት አድርጉልን ማለት ነው። ውድ ተመልካቾች ይህም ተንቀሳቃሽ ነው። ስለዚህ ይሄ ተንቀሳቃሽ ነው፣ ማንሳት ትችላላችሁ፣ ኮሜዲኑን ማንሳት ትችላላችሁ ስትፈልጉ ማለት ነው። ውድ ተመልካቾች እዚህ ጋር አውሪያን አጥፊ ያለ ማለት ነው። የቻርጀርን ቦታ አለ እዚህ ጋር። ይሄን መሳቢያ እንግዲህ እንደዚህ ስታደርጉት በራሱ ሚዘጋ ነው፣ ውድ ተመልካቾች። ይሄ አልጋው ይህን ይመስላል ማለት ነው ውድ ተመልካቾች። ላይክ ያላደረጋችሁ ላይክ አድርጉ ውድ ተመልካቾች። ሲያር ደግሞ እንግዲህ በጣም የምታምር መዋቢያ ያለች ማለት ነው። እንግዲህ እንዴት አያችኋት? ይሄ ያው በእኔ ቤት አዲስ ነው። እንግዲህ አዲስ ዲዛይን ነው ማለት ነው። ስድስት ያለ ነው። ብዙ ነገሮችን ማስቀመጥ የምትችሉበት እንትን ነው ማለት ነው። እንግዲህ ውድ ተመልካቾች ትንሽ መሳቢያው ስትስቡት ጠንከር ይላል ማለት ነው። በጣም ጠንካራ ስላይደር ነው ይሄ። ብዙ ጊዜ በጥንካሬው የሚቆይ ነው። እንደዚህ ስታረጉት በራሱ የሚዘጋ ነው። ደግሞ ውድ ተመልካቾች ይሄ እንደዚህ ገፋ ስታረጉት በራሱ ይዘጋላችኋል ይመስላል ብዙ መሳቢያዎች ናቸው ያሉት ብዙ እቃ ማስቀመጥ ትችላላችሁ ወደ ተመልካቾች ይሄ ይሄን ይመስላል እዚች ጋር ወንበር አለች ማለት ነው ቦታ ታደርጉና እንደዚህ ጭብላችሁ ያ ፋማ ማለት ነው ማለት ነው ወደ ተመልካቾች እዚህ ጋር ያው ማብሪያ ማጥፊያ አለ። ውዱ ተመልካቾች እዚህ ጋር ማብሪያ ማጥፊያ ያለው የቻርጀርን ቦታ አለ። እዚችው ጋር ቀለል ያለች እንግዲህ አንዳንድ ነገር እዚህ ውስጥ ስትጠቀሙ ቻርጅ ማድረግ ትችላላችሁ። ማብሪያ ማጥፊያም አለ ማለት ነው። ውዱ ተመልካቾች ይችን ላስገባት ነው። እዚህ ጋር እንደዚህ ጫን ስትሉት ይከፍታል ይሄ ውስጡ ይሄን ይመስላል ማለት ነው። ውድ ተመልካቾች ብዙ ክፍል ፈአለ እንግዲህ፣ ይሄንን እንደዚህ ጫን ስትሉት ይዘጋል። ውድ ተመልካቾች እንደዚህ ጫን ስትሉት ይዘጋል። እንደገና ደግሞ እንደዚሁ ፕረስ ጫን ስትሉት ይከፍታል ማለት ነው። ይሄን ይሄ ደግሞ ማጠፊያው ሃይድሮሊክ ስለሆነ ቀስ እያለ ነው የሚዘጋው። እንደዚህ መለስ ስታረጉት ኳ ብሎ እንትን አይልባችሁም ማለት ነው። ውድ ተመልካቾቼ ውድ ተመልካቾቼ ዋጋውን ልንገራችሁ እንግዲህ። ስለ ስራው አሳይቻችኋለሁ ማለት ነው። ወደ ዋጋው ልሂድላችሁ። ያው ሁልጊዜ ዋጋ ዋጋ ትላላችሁ ውድ ተመልካቾቼ። እንግዲህ ቲክቶክም ላይ ይሁን ዩቲዩብ ላይ ሰምታችሁ ሊሆን ይችላል። የዋጋ ጭማሪ የእቃ ጭማሪ አለ። እኛ ደግሞ ተመጣጣኝ አድርገን እንነግራችኋለን ማለት ነው። ዋጋውን ተወደደም ካላችሁ ሀሳብ አስተያየታችሁን አስቀምጡልን። በምታዙ ሰዓት አስተያየት እናደርግላችኋለን ማለት ነው። እዚህ ጋር እንግዲህ ይቺ መዋቢያ ማለት ነው ወደ ጎን ወደዚህ ሜትር ከስልሳ አናት ማለት ነው። ከዳር እስከ ዳር ሜትር ከስልሳ አናት ውድ ተመልካቾቼ፣ በዚህ አሰራር እንግዲህ ጽድት አድርገን ነው የሰራነው ውድ ተመልካቾቼ። ያው ስላይደሩ ነግሬያችኋለሁ። ይሄንን ይሄንን መሳቢያውን ነግሬያችኋለሁ ስላይደር። አሁን ይህንን ተንሸራታችሁን ስንጠቀም ርካሽ አለ። አሁን ይሄ የተገዛው ስንት ነው? አምስት መቶ ብር ነው የተገዛው እስላይደሩ። ይሄ ተንሸራታቿ ብቻ አምስት መቶ ብር ነው። ያኛው ደግሞ ይሄ ኖርማል ገፋ ስታረጉት እንደዚህ በራሱ የማይዘገው ስንት ነው የሚሸጠው? ሁለት መቶ ብር አካባቢ ነው ማለት ነው። እንግዲህ ያው እንደዚህ ግልጽ አድርጌ የምነግራችሁ ያው እንደዚህ እንደዚህ ለምን ተወደደ ምናምን፣ ስለ እቃ ሳታቁ ብቻ ያው ስለ ውድነቱ ነው ማለት ነው የምትጨነቁት። እኛ ደግሞ ገዝተን ነው ማቴሪያል ገዝተን ነው እዚህ የምንሰራው ማለት ነው። ፋብሪካ የለንም፣ ውድ ተመልካቾች። ዞሮ ለማንኛውም የዚህ መዋቢያ ዋጋ አሁን ላይ የዚህ መዋቢያ ዋጋ ሰላሳ ሺ ብር ነው ማለት ነው። የዚህ መዋቢያ ዋጋ ሰላሳ ሺ ብር ነው። በዚህ አሰራር ውድ ተመልካቾች እዚህ ጋር ደግሞ ይሄ ሜትር ከ50 አልጋ አሁን ላይ 38 ሺ ብር ነው። ያው አጠቃላይ እንግዲህ ሁሉም ነገር እንደምታዩት መብራትም አለ፣ በዚህ ቻርጀር ቦታዎች አሉ። ይሄ ደግሞ ጠንካራ አድርገን ነው በወፍራሙ ነው የሰራ ነው ማለት ነው። ውድ ተመልካቾች ይሄ በወፍራሙ ነው የተሰራው፣ በዚህ በቀጭን አይደለም ማለት ነው። የዚህ አልጋ ዋጋ 38 ሺ ብር ነው ማለት ነው። እዚህ ጋር ይሄ ቁም ሳጥን አሁን ላይ በዚህ አሰራር ማለት ነው ውድ ተመልካቾች፣ በዚህ በተንሸራታችሁ ሲሆን ትንሽ ዋጋ ጨመር ያደርጋል ማለት ነው። በዚህ በተንሸራታችሁ ሲሆን ዋጋ ጨመር ያደርጋል። የዚህ ዋጋ ሃምሳ ሺህ ብር ነው ውድ ተመልካቾች፣ ሁለት ሜትር ከአርባ ነው ጎኑ፣ ቁመቱ ደግሞ ሁለት ሜትር ከሃምሳ ነው። የዚህ ዋጋ ሃምሳ ሺህ ብር ነው ማለት ነው። እዚህ ጋር ይሄ ሜትር ከሃምሳ አልጋ ዋጋው አርባ ሺህ ብር ነው። ውድ ተመልካቾቼ ይሄ ትንሽ ብዙ ተደራርቦ ነው የሚመጣው፣ የሆነ ስስ ነገር አይደለም ማለት ነው። በጣም ወፍራም ነው ውድ ተመልካቾቼ፣ ጠንካራማ አድርገን የሰራ ነው። እንግዲህ እንደምታዩት ከለር ውድ ተመልካቾቼ፣ በምርጫችሁ ነው። ይሄ በደንበኛችን ትዕዛዝ መሰረት ነው ማለት ነው የተሰራው፣ ከለሩም ዲዛይኑ ማለት ነው። ዲዛይኑን ወዳችሁት፣ ከለሩ ነጭ ቢሆን ኖሮ የምትሉ ሰዎች ካላችሁ ስታዙ በነጭ ማድረግ ትችላላችሁ ሁሉንም። ይሄ ቋሚ ስራ ሳይሆን ማለት ቋሚ ከለር ዲዛይንም አይደለም። በምርጫችሁ በምትመርጡ ሰዓት ዲዛይኑን ወዳችሁ ከለሩ ካልተመቻችሁ መቀየር ይቻላል ማለት ነው። ውድ ተመልካቾቼ የዚህ ዋጋ አርባ ሺህ ብር ነው። በዚህ አሰራር ማለት ነው። እንግዲህ ይሄም መብራት አለው፣ የቻርጀሮችን ቦታ አላቸው። እንግዲህ እንደምታዩት ጽድት አድርገን ሰርተናል። የዚህ ዋጋ አርባ ሺህ ብር ነው ማለት ነው። የመጨረሻ ስራችን እቺ ናት። የሁሉንም ዋጋ ነግሬያችኋለሁ። ሐሳብ አስተያየታችሁን በኮሜንት አስቀምጡ። እንዲሁም ላይክ ማድረጋችሁን አትርሱ። ውድ ተመልካቾቼ የዚህ ዋጋ 32000 ብር ነው። በሜትር ከ50 በዚህ አሰራር 32000 ብር ነው ማለት ነው። ውድ ተመልካቾቼ እንደታያችሁ ስራውን ዋጋውስ እንዴት ነው? ሁሉንም እንግዲህ ነግሬያችኋለሁ በቻልኩት። የቀረ ነገር ካለ ሐሳባችሁን በኮሜንት አሳውቁኝ።